የጅል ሰድረሁ አላህ ልቡን ያደርገዋል፣ ደይቀን ጠባብ ሐረጀን የተጨነቀ ያደርገዋል። ከአነማ የሰዓዱ ፊ ሰማ ወደ ሰማይ እንደሚወጣ ሰው ይላል። የሰው ልጅ ምድርን በራቀ ቁጥር፣ ወደ ሰማይ በተጠጋ ቁጥር የኦክሲጂን ኮንቴንት ይዘት እያነሰ እያነሰ ይሄዳል። ከዛን ይጨነቃል። ለምሳሌ የመተንፈስ ችግር ያለባቸው ሰዎች መኖር ያለባቸው ሎውላንድ ላይ ነው፣ ዝቅተኛ ቦታ ላይ ነው። ወደ ከፍተኛ ቦታ ሲወሰዱ ልባቸው ኦክስጂን ምንድ ነው፣ ሳምባቸው ኦክስጂን ያጥረዋል። እና ልብ ይጨነቃል። ኦክስጂን ሲያጥር ልብ ቶሎ ቶሎ ትመታለች፣ ትጨነቃለች ራሃ የምትሆነው? ሱብሃንአላህ ወደ ታች ወደ ሎላንድ ስትመጣ ነው። እኔ ይሄ በሐቀል የቂን ደርሻለሁ። በዚህ ማለት ያው እዚህ ተፈጥሮ በነበረው ችግር ወደ ጎረቤት አገር ተሰደን ሄደን የነበርኩበት አካባቢ በጣም ከፍተኛ ቦታ ነበርና 24 ሰዓት ጭጋግ የነበረበት ጉም የነበረበት ቦታ ነው። ከዛ ታመምኩኝ በጠና ምን እንደሆነ አልተገነዘብኩም። ሐኪም ቤት ሄጄ ብመረመር ችግር የለብኝም። መጨረሻ ላይ በጣም ታምሜ ሀታ አራት ቀን ያህል ገርገራ ላይ ነበርኩኝ። መጨረሻ ላይ ተመልሼ ሎላንድ ሞያሌ የምትባል ቦታ ላይ እዛ ስደርስ የሆነ ትልቅ ድንጋይ ከደረቴ የተነሳ ያህል በረጅም መተንፈስ ቻልኩኝ። ለዚህ ችግሩ ምንድን ነው? ይሄ ነበረ ማለት ነው። እና አላህ ይሄንን በቁርአን ላይ ነው የተናገረው። ስብሓነላህ ከአነማ የሳዓዱ ፊ ሰማ ብሎ ፈመን ዩሪድ ላሁ አላህ የፈለገው አያህድየሁ ሊመራው፣ የሽራህ ሰድረሁ ልእስላም ለእስልምና አላህ ልቡን ያሰፋለታል። ቁርአኑን መስማት ደስ ይለዋል። ወሀከዛ ስለ ነቢ ሷ ወሰለም ሲሰማ ደስ ይለዋል። የሙስሊሞች ነገር ደስ ይለዋል።

ሲመለሱ መዲናን በተክቢራ ሲያናውጧት፣ ይሄን ተክቢራ መስማት ያሳብደኛል፣ ከዚህ መውጣት አለብኛል። መጨረሻ ፈቁቲለ ካፊረን እንደዚህ ነው የሆነው። በቃ ማየት አይችሉ ከአነማ የሰዓዱ ፊሰማ ወደ ሰማይ እንደሚወጣ ሰው

የሚገሰጹ ህዝቦች ለሁም ዳሩ ሰላም እንደ ረቢህም ጌታቸው ዘንድ ሰላም የሆነች አገር አለችላቸው። የሰላም አገር ጀነት። ወሁወ ወልዩሁም እሱ ወዳጃቸው ነው። ቢማካኑ ያዕመሉን ይሰሩት በነበሩት አላህ ጀነትን ይሰጣቸዋል ዳሩ ሰላምን። ወየውመ ያህሹሩሁም ጀሚአን አላህ ሁላቸውንም በሚሰበስብበት እለት ይላል ያ መዕሸረል ጂኒ እናንተ የጅን ስብስቦች ሆይ ቀዲስ ተክሰርቱም ሚነል ኢንሲ ከሰዎች ብዙ አበዛችሁ ያጠመማችሁት፣ ይላቸዋል። ወቃለ አውሊያኡሁም ሚነል ኢንስ ከሰው የሆነ ወዳጃቸውም የጅኖቹ ወዳጅ ረበና ጌታችን፣ ወይ እስተምታዐ ባዕዱና ቢባዕድን ከፊላችን በከፊላችን በዱንያ ላይ ተጠቃቀምን ይላል። እንዴት? አሁን ስለ ድግምት ልንናገር ነው። ድግምት በመጀመሪያ ደረጃ የሚሰራው በሸያጢን ነው። ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕር ሱረቱል በቀራ ላይ ያሳልፈናል። ምንድነው የሚያደርጉት? ሸያጢን ከሰዎች ጋር ውል ይገባሉ። ኮንትራት ውል ይገባሉ። ከዛን ሰውየው ሳሒር ለመሆን በጣም ከፍተኛ የሆነ ክህደት ውስጥ መግባት አለበት። ያኔ ኩለ መክተሰበ ማዕስየተን እክተረበት ኢለይህ። ሸያጢን የሚሰራው ወንጀል ግን ዘግናኝ ነው። ለምሳሌ ቁርአኑን ዘርጋውና እላሁ ላይ ዝለልበት ሊሆን ይችላል። ቁርአኑን ቀዳድና የቀደድከውን የቁርአን ሰፍሃ ጫማ አድርገውና ሽንት ቤት ተመላለሰበት ሊሆን ይችላል። ሽንት ቤት ውስጥ ቁርአን ላይ ቆመህ 15 ቀን ኢዕቲካፍ አርግ ሊለው ይችላል። እንደገና ይሄን የቁርአን አያ በሰገራ እያጠቀስክ ጻፍ ሊለው ይችላል። ወይ ደግሞ የሴት ኃይድ የኃይድ ደም ፈልግና በሱ እያጠቀስክ የቁርአን አንቀጾችን ጻፍ ሊሆን ይችላል። በጣም ቅርብ የሆነን ሰው ቆፍረህ መሬት እረድና ቅበረው፣ ቤት ውስጥ ሊሆን ይችላል። እኛ እንድንታዘዝህ እንዲህ እንዲህ ያለ ዘግናኝ የሆነ ነገር ነው የሚያዟቸው። ከዛ በኋላ ይሄን ነገር ሲያረጉ ሸያጢን ይታዘዟቸዋል። ከታዘዟቸው በኋላ ድግምት ይሰራሉ። ከድግምቱ መካከል ማማሳያ ላይ ድግምት ሊሰራ ይችላል። ከዛ በኋላ ባዶ ድስት ይጣዳል፣ በማማሳያው ያማስላል። ምንድን ነው የምትፈልገው? ነው የሚባለው። ክኮጥ ስጋ፣ ሁሉን ነገር ማለት ነው። ሰይጣናቱ ሰርቀው ያመጣሉ፣ ይሰሩለታል። ማሰሻ ላይ ድግምት ይሰራል። ምጣድ ይለኮሳል፣ ይታሰሳል፣ ይከደናል። እንጀራ ማውጣት ነው። ሊጥ ሰርቆ የሚያመጣው ጅን ነው። እንዲህ ያለ ነው። ስለዚህ እነኚህ ደግሞ በግ ያርዳሉ፣ በሬ ያርዳሉ፣ ግብር ያቀርባሉ ማለት ነው። ይሄንን ስራ ነው የሚለው። ወቃል አውሊያውሁም ሚነሊንስ ከሰው የሆነው የጅኖቹ ወዳጅ ይላል። ረበና ጌታችን ሆይ እስተምጣ ባዱና ቢባድን ከፊላችን በከፊላችን ተጠቃቀምን፣ እነሱ ሰርቀው አመጡልን እኛ ደግሞ ግብር አቀረብን። ወበለግና አጀለና እለተ ሞታችንን ደረስን አለዚ አጀልተለና ለእኛ ለኛ የቀጠርከውን ከዛን አላህ قال النار مثواكم እሳት የናንተ መኖሪያ ነች خالدين فيها በውስጧ ዘውርታሪዎች ታሪዎች ስትሆኑ ትኖራላችሁ ኢላ ማሻአላህ ይላል። ኢላ ማሻአላህ ማለት ከጅኖች ጋር ባለው ውል ማለት ነው። ከጅኖች ጋር ባለው ውል ኩፍር ደረጃ ያልደረሰ ማለት። ኩፍር ደረጃ ላይ ከደረሰ ፈዛ ከሙኸለዱን ፊናር። ኩፍር ደረጃ ላይ የማያደርስ አለ። ለምሳሌ ጅኖች ጅኖች ሰውን ይላላካል እና፣ አንዳንድ ጊዜ በመጥፎ የሚላካለ በጥሩ የሚላካለ፣ በጥሩ የሚላከው ቃለ ዒፍሪቱን ሚነል ጅን አነ አቲ ከብሄ ቀብላን ተቁማ ሚን መቃሚከ እንዳለው ሱለይማንን ከዚ ችሎት ሳትነሳን ያመጣዋለው የብልቂስን አርሻ አለ እንዲህ አለው ማለት ነውና። አንድ ትልቅ ሸህ አሉ። አሁን ስማቸውን መጥቀስ አልፈልግም እና እሳቸው አንድ ሰው አንድ ደረሳቸው ግብጽ ሀገር ሄዶ ይማራል። እኚህ ሸህ ትልቅ ሸህ ናቸው። የእሳቸው ልጅ ሴት ልጃቸው እኔን አቅርተውኛል እና ሴት ልጃቸው እናታችን የምንላቸው እኔን ቁርአን አቅርተውኛል እና አባታችን ላይ ስንቀራ እንግዶች ሊመጡ ነው፣ ግቡ ሴቶች እንባል ነበረ። እንግዶቹ ጅኖች ናቸው፣ የጅን ደረሶች ነበራቸው። ከዛ በኋላ ምን ይላሉ? አንድ ምርጥ የናሁ ኪታብ ነበራቸውና ከዛ በኋላ ይህንን የናሁ ኪታብ ሸኽ ላሳትምሎት? ይላቸዋል። ላሳትምሎት? ይላቸዋል። ብድግ አርገው ይሰጡታል፣ ለደረሳ ግብፅ ነው ያለው እሱ፣ ግብፅ ላይ ያሳትም ከዛ በኋላ አምሳያ የላትም እሳቸው ነደሙ አቦል ብትጠፋስ ስጪ ኪታብ ምናምን ምና አሉና ነደሙና አንዱን ጅን አምጣልኝ አሉት ከዛ ላመጣላቸው ጅን ያ ሰው ሄደና ሻንጣውስ ቢለው ቢፈልግ ቢለው ቢፈልግ ስንት ጊዜ ቆይቶ መጣን አረነሸህ አለ ያን ኪታብ ጉድ ሆንኩ እኮ ጉድ ሆንኩ እዛ ሂጅ አጣሁት እንደው አይኖትም በምልይ ሲል አይ ኪታቡ እኮ እኔ ጋ ነው ብለው ምዝዛ አርገው እንትን አሉ። እኔ ነድሜ ነው እኔው ጋ ነው አሉና ሰጡኛ። እንዲህ ሲያወሩ ልጃቸው መገኔ እሳቸው ከራማ መገኔ እሳቸው ከራማ ይላሉ ሰዎች። አቦ ይሄ እሳቸው ደረሳ ስለነበራቸው ላኩ። ታመጣላቸው ሀቃቸው አይደለም አሉ። ልጃቸው ደግሞ ማለት ነው ትልቅ ሸክናቸው ናቸው እሳቸው። እና ምን ለማለት ነው ልክ እንደዚሁ ሰዎችን የሚታዘዙ ጅኖች አሉ ግን ይሄ መታዘዝ ኩፍር ውስጥ ካልሆነ ማለት ነው። ከፊሉ ከፊሉ መጥቀሙ ያኔ ሙኸለድ ፍናራ ያደርግም ሲሕር ከተማረ ግን አሲሕሩ ኩፍሩን ይሄን ان ربك ጌታ ነው حكيم ጥበበኛ ነው عليم አዋቂ وكذلك